እዚህ ምድር ላይ በሚካሄደው ነገር ላይ ግን ጥያቄ አለኝ። ሰው ያለቅሰል። ሁሉን አጣምሮ እያየ ነው ሰውየው። ራሱ ኃጢአት አለ። አትስረቅ

ወልድ የሚባል ካራክተር አይደለም፣ አያስፈልግም። እንዴት አባቴ ብሎ ይጸልያል? ምን ማለት ነው? እሱ ክራይስት ሀጢያት ሆነ ማለት ነው። ስለዚህ እኔ የእሱ መገለጽ ነኝ፣ በመወለድ ነው የወጣሁት። እኛ ጸበለት በመብላታችን የሚጎዳው ነገር የለም የሚጨምርለትም ነገር የለም። እንድንበላ ባይፈልግ ኖረ አያስቀምጠውም። ምላ ራሱ ነው እንጂ የመራ ግብሩ ራሱ እንድንበላ ምን የተፈለገው ነገር ታዲያ? ይህ ሁሉ ፕሮሰስ ለምን አስፈለግ? የአዳም ልጅ ምን እያለ ነው? እኔ እናንተ ግን አንችልም። ከፍጥረቶች ደካማ ሰው ሆኖ አልነበረም እዚህ ምድር ላይ መጣ። ፈልጊውም አይደለም በመንገድ